የኒቅያ የመጀመሪያው እና የቆስተንጥንያ ጉባኤ ከዚህ በፊት እንዳየ ነው። የኒቅያ ጉባኤ በጊዜው የተፈጠረውን ታሪካዊ ሁነቶች ተከትሎ የተካሄደ ነው። ኢየሱስ ከኢየሱስ እርገት በኋላ ይህ ጉባኤ እስከተካሄደበት 300 ዓመታት ውስጥ በኢየሱስ ማንነት ዙሪያ ላይ አንድ ወጥ የሆነ አስተምሮት አልነበረም ከዚህ በፊት በሰራሁላችሁ ቪዲዮ ላይ በሰፊው አይተናል። ምን አይነት ክፍፍሎች እንደነበሩ ማን ማን እንደሆኑ ምን እንደሆን በሰፊው አይተናል። እሱን ቪዲዮ ገብታችሁ ተመልከቱት። ዲስክሪፕሽን ያስቀምጥላችኋል። የባዛንታይኑ ንጉስ ቆስጠንጢኖስ በአካባቢ የተፈጠረውን የእምነት ክፍፍል አጥብቦ አካባቢውን ለመቆጣጠር መሞከሩ የሚጠበቅ ነበር። እንደ አንድ ንጉስ አካባቢው ላይ የተፈጠረውን የተለያየ ክፍፍል ስፔሻሊ ደግሞ የአትናቴዎስና የአሪዮስ የነበረውን ከፍተኛ የሆነ ግጭትና ልዩነት ወደ አንድ ማጥበብ ግዴታ ነው። ይህንን ወደ አንድ አምጥቶ ለማጥበብ የቆስጠንጥኒያ በቱርክ ላይ በ325 ዓመተ ልደት ጉባኤ ጠራ። ጉባኤው ላይ 318 ጳጳሳት ነው እንዲሳተፉ ያደረገው። በዛን ጊዜ ቆስጠንጥኒዎስ ከዚህ በፊት በሰራውላችሁ ቪዲዮ ላይ እንደነገርኳችሁ አማኝ አደለም፣ አረማዊ ነው። ምንም እምነት የለውም። ክርስቲያንም አደለም፣ ምንም አደለም። ግን ለራሱ ፖለቲካል ፍጆትና እንደ አንድ የሀገር መሪ ሁሉም ወደ አንድ መምጣት ስላለበት ይህንን ወጥ ማስያዝ ፈልጎ ነው የጠራቸውና ከ318 ጳጳሳቶቹ ከአንዱ በስተቀር ሁሉም ምስራቃውያን ናቸው። ይሄ ሌላ በጣም ውዝግብ ያስነሳ ነገር ነው። ሁሉም አንድ ከአንድ ቦታ ተጠርተው ለምንድን ነው እንደው ሌላው እንትን የተባለው የሚባል ነገር ለራሱና በዚህ ታሪካዊ ጉባኤ ላይ በጣም ለቀናት የሚያህል አንዳንዴም ለወራት በሚባል ደረጃ በመሰረታዊ የኢየሱስ አስተምህሮት ላይ ከፍተኛ የሆነ ክርክር ተካሂዷል። በመጨረሻም ያው አሪዎስ እንዲወገዝና የአሪዎስ ተከታዮች እንዲወገዙ ከዛም አልፎ ደግሞ ምን የሚባል አንድ እንትን ወረደ አንድ ህግ አጸደቁ በአብ በወንድና በመንፈስ ቅዱስ አምላክነት ማመን የክርስትና መሰረት እንዲሆን ይህንንም የማይቀበል እንዲወገዝ ተስማምቶ ጉባኤው እንዲፈጸም ሆኗል ማለት ነው። ይሄንን ቆስጠንጢኖስ ምንም እንኳን እሱ አረማዊ ቢሆንም ምንም እንኳን እሱ ክርስቲያን ባይሆንም ይህን ነገር ግን እንደ አንድ የሀገሩ ህግ አድርጎ አጸደቀና ይሄንን የማይቀበል ሁሉ እንዲገደል፣ እንዲወገዝ፣ ሌላም ብዙ ነገር እንዲደርስበት ያው አዋጅ እንደ ወንጀል ታወጀ ማለት ነው። ሰው በጉባኤው ላይ ስለ ኢየሱስ ከተባሉት አንዱ አንዱ ነገር ዋናው ምንድነው? ኢየሱስ የአምላክ አምላክ ነው፣ የብርሃን ብርሃን ነው፣ የታላቅም ታላቅ ጌታ ነው ልጅ ነው፣ አልተፈጠረም፣ ከአባላቱም ጋር አንድ ነው የሚል አንድ ወጥ የሆነ አቋም ይዘው ሊለያዩ ይችሏል ማለት ነው ሰው ከዚህ ጉባኤ በፊት እንደዚህ የሚባል የኢየሱስ አስተምሮ ወይ ደግሞ ወጥ የሆነ አስተምሮ አልነበረ ሰው ስለሆነው። ይሁን እንጂ ጳጳሳቱ ምንድን ያደርጉት ከስላሴ አንዱ ስለሆነ ስለመንፈስ ቅዱስ በጥቂት ዝም ብለው ገረፍታ ነው የሚባለው እንደዛ ለመወያየት ወይ ደግሞ ሊነጋገሩ ችለዋል ነው እንጂ በጊዜው በመንፈስ ቅዱስ አምነናል ብለው ጉባኤውን ከመዝጋታቸው ውጭ መንፈስ ቅዱስ ምንድን ነው አካል አለው ወይስ የለውም የሚሉትና መሰል ሰፊ የሆን ጥያቄዎችን በይደርዝን ብለው ትተዋቸው ነበር። አትናቴዎስ በዚህ ጉባኤ ላይ የእስክንድሪያውን ጳጳስ ወክሎ የተገኘ ሲሆን በሚገርም ሁኔታ አትናቴዎስ በዛን ሰዓት ሃያ ሰባት ዓመት ነበር። የ27 ዓመት ወጣት እንደነበረ ነው የተገለጸው። ሶ በጉባኤው ላይ የተሳተፉትን እሱ ጳጳሳቱን ተረድቼዋለሁ ያለውን የስላሴ ቀኖና እንዲቀበሉ ከፍተኛ የሆነ ግፊት ማድረግ ነው የሚነገረው። ሶ አትናቴዎስ የነበረውን ስልጣን አቅም እና ደግሞ የጳጳሱ ውክልና እንዳለው መጠን በዛ ላይ ደግሞ በፊዚካሊ ወጣት እንደመሆኑ መጠን ሌሎቹን ጳጳሳት በጣም ኃይለኛ ግፊት ነው ያደረገባቸው። እሱ ያመነውን እንዲቀበሉ በፖለቲካል በሌላም በሌላም እና ትልቅ ጫና እንዳደረገባቸው ነው የተነገረው። ሰው ምንድነው ያደረገው? አትናቴዎስ በ27 ዓመት ጉባኤ ከተሳተፈና ጫና ካደረገ በኋላ አትናቴዎስ በህይወቱ መጨረሻ አካባቢ ከዚህ በፊት እንደነገርከዋቸው የእስክንድር ጳጳስ ከሞቱ በኋላ አትናቴዎስ በእሳቸው ቦታ ተሽሞ ጳጳስ እንደሆነ ተነግሯል። በህይወቱ መጨረሻ አካባቢ አትናቲዩስ አንድ ነገር አዲስ ነገር አመጣ ምን አለ መንፈስ ቅዱስ አካል ያለው አምላክ እንደሆነና ካብና ከወልድ ጋር እኩል ስልጣን እንዳለው ደንግጎ መሞቱን ተቀሰማ ሰው አትናትዮስ ምንድነው ያደረገው ከዚህ በፊት የማይታወቀውን በኒቃያ ጉባኤ ያልተነሳውን ነገር መንፈስ ቅዱስ ራሱን የቻለ ፊዚካል ኢሰንስ እንዳለው አካል እንዳለው ደንግጎ ሞተ ማለት ነው አጳስ እንደመሆኑ ሰው ይሄኛው የሱ ድንጋጌ ደግሞ በክርስትና አስተምሮች ትልቅ ቦታ ያለውን ከ56 ዓመት በኋላ የመጀመሪያው የቁስጥንጥንያ ጉባኤ እንዲጠራ ምክንያት ሆኗል። ሶ በዚህ የቁስጥንጥንያ ጉባኤ ላይ የመጀመሪያው የቁስጥንጥንያ ጉባኤ አትናቴዎስ ደንግጎት የሞተውን የመንፈስ ቅዱስን አምላክነት ለማጽደቅ በ381 አመት ልድር ያው ጥሪ ተደረገ ማለት በጊዜው በተለያየ አብያተ ክርስቲያናት ዘንድ መንፈስ ቅዱስ የተለየ ትርጉም ና ፍች ሲሰጠው ይኖረና አንዳንዶች ምንድን ነው የሚባሉ መንፈስ ቅዱስ ከእግዚአብሔር የሚወጣ እስትንፋስ ነው፣ ሌሎች ደግሞ አምላክ ነው ይሉትም ነበር። አሪዎስ ደግሞ ከመላእክት አንዱ ሊሆን ይችላል ሲል አስተያየት መስጠታቸው ይታወሳል። ሰው ምንድነው የተለያየ በዚህ ዙሪያ ላይ የተለያየ እይታ ነበራቸው። ሰው በመጨረሻም በጥንቷ ቁስጥንጥንያ በአሁኗ ቱርክ ዋና ከተማ ኢስታንቡል የተሰበሰቡት ጳጳሳት አትናቴዎስ በቀመረው ጽንሰ ሐሳብ ላይ ተመስርተው የመንፈስ ቅዱስን አምላክነት አወጁ። ኢማጂን አትናቴዎስ ካወጀው ካወጀ ወይ ደሞ አትናቴዎስ ካስቀመጠው ሐሳብ ተነስተው ነው የመንፈስ ቅዱስን አምላክነት ያወጁት እንጂ እንደ አንድ እሱ አለቃቸው እንደመሆኑ መጠን የሱን ሐሳብ ተቀብለው በዛ ተነዱ ወይ ደሞ በዛ ሐሳብ ተራመዱ እንጂ ከ based on the bible ወይ ስክሪፕቶች አይደለም። ይሄ ግልጽ ነው። ሰ ምንድን ያደረጉት አትናቴዎስ ምን አሉት የክርስትና አባት የሚልም ስያሜ ተሰጥቷል። እነዚህ ከላይ በጥቂት ለማየት የሞከርናቸው የቀደምት የክርስትና ክፍፍሎች፣ የስላሴ አመጣጥ ታሪኮች አስተምህሮት እንደ ዛሬው አንድ ወጥ አቋም ከመያዙ በፊት የነበረውን ሂደት ያሳዩናል ብዬ አስባለሁ። በጊዜው በእምነት አባቶች መካከል የተፈጠረውን ውዝግብ የኋላ ኋላ በኒቅያ በቁስጥንጥንያ ጉባኤ ለጸደቀው የስላሴ አስተምህሮት መመስረት ምክንያት እንደሆንም እንረዳለን። በአጠቃላይ የስላሴ ታሪካዊ አመጣጥ በመጠኑ ይሁን ይህን የሚመስል ሲሆን ዝም ብለን በቀጣዮች ርሰት ደግሞ አስተምህሮቱ በመጽሐፍ ቅዱስ በብሉይ ኪዳን ምን ይመስላል የሚለውን በደንብ ለማየት እንሞክራለን። ይሄኛው በታሪካዊ የስላሴ በኒቃያ ጉባኤና የቀደምት ክርስትና የሚለው የመጨረሻ ክፍላችን ይሆናል። ቀጣይ ሌሎች እናያለን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።